ዝክረኒቅያ ብፁዕ አቡነ አብርሃም በሰመጨረሻ እውነቱን ገለጡም። ዛሬ ይህ ጉባኤ የተሰየመው ዝክረኒቅያ ተብሎ ነው። ጉባኤ ኒቅያ ምን እንደሚመስል እነማን እንደተወገዙበት በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነ እነማን እነማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ብፁዕ ቅዱስ ፓትርያሪኩም ዝምታቸውን ሰብረዋል። እሯን ልዕልናዋን ቅድስናዋን ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብን። ማርያም የሚለው ስም ሲነሳ ርእሰ ሊቃውንት አባ ገብረ ኪዳን ማርያም የሚለው ስም ሲነሳ ሰው እንደሆን ያደረግሽ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንች ምክንያተ ፍጥረት ብለን እመቤታችን እናስባታል። የመዳናችን ምክንያት ወላሪታ አምላክ ናት። ምክንያቱም ቤዛ ማለት ስለ ፈንታ ምክንያት ተብሎ ይተረጎማል። ስለዚህ መቤታችን ቤዛዊት ዓለም ሲባል ምና ምክንያተ ድሂን የዓለም መዳን ምክንያትና የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁም? እነሆ ዛሬም እጅግ ጥብቅና ሰበር የተባለ መረጃ ይዘን መጥተናል። አባቶቻችን ሊቃውንቶች ከያሉበት ከኢትዮጵያ ክፍላት ተሰባስበው በአንድነት መጥተዋል። መንበረ ፓትሪያሪክ ጠቅላይ ቤተ ክህነት ፀራተው አሉ። አዳራሽም ተገናኝተዋል። ቅዱስ ፓትሪያሪኩም ብፁዕ አቡነ አብርሃምም መልእክት አስተላልፈዋል። ዛሬ መረጃችን እዚህ ላይ ትኩረት ያደርጋል። ታዲያ ሰበርና ወቅታዊ እጅግም አስፈላጊ ስለሆነ ላይኩን ከ1 ከ2ሺ በላይ አድርጉልኝ ሁላችሁም ኦርቶዶክሳውያን፣ ይህም መረጃ ላይክ አድርጉም። ወደ መረጃችን ወደ ጥንክራችን እናመራለን።

የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንዲ ሰዎች ዛሬም እንግዲህ ሰበር የተባለ ወቅታዊ መረጃ እየመጥቻለሁ። ትኩስ የሆኑ መረጃዎችን ነው በቪዲዮ እያስደገፍኩ ዘውትር እናንተ ጋር ማቀርበው። ያው ሁሌ እናንተ ምን ናምናችሁ፣ እኔም ደግሞ ታማኝ የሆነ መረጃዎችን ይዤ ወደ እናንተ እየመጣሁ እገኛለሁ። ስለዚህ እስካሁን ደስ የሚያሰኙ ቆይታዎችን እየቆየ እንገኛለን። መቶ ሺህ እንድረስ ሰብስክራይብ አድርጉ። አንድ ሁለት ሺህ በላይ ሰብስክራይቦች ያስፈልጉታል። በቅድሚያ ከዛሬ መረጃችን ብፁዕ ቅዱስ አቡነ ማትያስ ፓትሪያሪክ ያስተላለፉትን መልእክት በእጃችን ስላለ የቅዱስነታቸው ቡራኬ በሁላችን ላይ ይደር። የብፁዕ ቅዱስ ሙሉ ስማቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያሪክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ብፁዕ ቅዱስ ፓትሪያሪኩ እንግዲህ 12ተኛ ዓመታቸው እንግዲህ በፕትርክና ዘመናቸው ተከብረዋል። እንደምናስታውሰው ከ2005 ዘመን ጀምሮ ነው ፓትሪያሪክ የሆኑት። በጵጵስናቸው ደግሞ ከ1971 ዓ ም ጀምሮ እንደሆነ ታሪካቸው ይነግረናል። በብፁ ወቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና ወይንም ሶስተኛው የኢትዮጵያ ፓትሪያሪክ በነበሩበት ጊዜ አቡነ ቀሲስ ሆኖ ኋላ ጳጳስ የሆኑ አባት ናቸው። እሳቸው ደግሞ ስድስተኛው የኢትዮጵያ ፓትሪያሪክ ናቸው። ቅዱስ ፓትሪያሪኩ በረከታቸው በሁላችን ላይ ትደር። በትናንትና ዕለት እንግዲህ ዝክረ ኒቅያ ሊቃውንት አባቶቻችን መሰብሰባቸው ይታወሳል። ከየቦታው የተሰባሰቡ ሊቃውንቶች ባሉበት ቅዱስ ፓትርያሪኩም የቤተ ክርስቲያናችን ክብሯ፣ ልዕልናዋ፣ ቅድስናዋ፣ ታሪኳን ጠብቀን ካስጠበቅን ለትውልድ ማስተላለፍ እንችላለን በማለት መልእክት አስተላልፈዋል። የቅዱስ ፓትሪያሪኩም መልእክት እንከታተል። ላይክ በማድረግ ጀምሩልን። ክብሯን፣ ልዕልናዋን፣ ቅድስናዋን፣ ታሪኳን ጠብቀን ካላስጠበቅን ለትውልድ ካላስተላለፍን ምን ሰዎች እንባላለን? ይሄ በጣም ጥንቃቄ የሚገባው ነው፣ እና ሁላችንም ለዚሁ ጉዳይ መነሳሳት አለብን። እንዲሁም መተኛት የለብንም። ቅዱስ ሲኖዶስ በእናንተ በኩል ተጠንቶ የቀረበውን ተጣርቶ የቀረበውን የማጽደቅ ኃላፊነት አለበት። ስለዚህም አሁን ይህን ጉባኤ እዚህ በእውነቱ የመጀመሪያ ጊዜ ነው እንግዲህ እንደዚህ አይነቱ ጉባኤ ሲሰበሰብ። እንደሚመስለኝ ይህ እንደዚህ አይነት ከፍተኛ የሆነ የሊቃውንት ጉባኤ የተሰበሰበበት ጊዜ አላስታውስም። ምክንያት ዶግማና ቀኖና መጠበቅ ይህ ሁሉ የኛው ነው፣ ማንም ሊቆምልን አይችልም። በእውነቱ ስለዚህ ሁሉ ችላ አንበለው። ነገሩን ችልተኝነት አገር ያጠፋል። ስለዚህም የቤተ ክርስቲያናችሁን የራሳችሁ ህልውናችሁን ህልውና ለጠቅላላ ለህልውናችንም ጭምር እኮ ነው። ቤተ ክርስቲያን ከሌለች እኛ ልንኖር አንችልም። የቤተ ክርስቲያን ህልውና የእኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ሳይ ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው ካሁን ቀደም እየተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ በተለይ ሊቃውንተ ቤተ ክርስቲያን ይህንን መጠበቅ የመጠበቅ ኃላፊነት እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ በተወሰነ ለተወሰነ ቀንድ በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙም ካሉ ልንነጋግርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና ለቤተ ክርስቲያናችን ጤንነት ለቤተ ክርስቲያናችን ልዕልናና ቅድስና ክብር ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችን መኃላፊነት ነው። የቅዱስ ፓትርያርኩ ቡራኬያቸው በሁላችን ትደር። የቤተ ክርስቲያን ክብሯ ልዕልናዋ ቅድስናዋ ታሪኳን ጠብቀን ለትውልድ አስጠብቀን ለትውልድ ማናስተላለፍ ከሆነ ምን ሰዎች እንባላለን ብለዋል። እና የቅዱስ ፓትርያርኩ ቡራኪያቸው በሁላችን ትደርብን። ከመጽሐፍ ጋር በተገናኘም ሊቃውንቱ ጉባኤ ያልመረመረው ሊቃውንቱ ጉባኤ ያላየው መጽሐፍ ባያልፍ ብለዋል። እንግዲህ ቤተ ክርስቲያን እንዴት ትሁን? ሊቃውንት አባቶቻችን ለምን ዓላማ መጡ? ምንድን ነው ዝክረኒቅያ ራሱ መቼስ ነበረ? ከዚህ በፊት በመጽሐፍት ነበረ? እስቲ እሱን ደግሞ የሊቃውንት ጉባኤ ሰብሳቢ የሆኑት መጋቤ ብሉይ የተናገሩትን ተከታትለን እንመለሳለን። ላይክ እና ሼር ማድረግ እንዳይዘነጋ። ጉባኤ ሊቃውንት የተመሰረተው በብሉይ ኪዳን እንደሆነ ሁላችን የምናውቀው ሆኖ ነገር ግን በሀገራችን በኢትዮጵያ ግን ለመጀመሪያ ጊዜ በንግስት ማክዳ ወይም ደግሞ በተለምዶ አጠራር ንግስተ ሰባ ኢትዮጵያዊት ያን ጊዜ ኢትዮጵያዊ በሙሉ እግዚአብሔርን እንዲያውቅ ስለ እግዚአብሔር እንዲናገር የእግዚአብሔር መንግስትን እንዲሰብክ እግዚአብሔር መኖሩ ለዓለም ሁሉ እንዲናገር ከአፍሪካ ሁሉ ቀድማ አፍሪካዎች ገና እግዚአብሔርን ሳይረዱ ሳያውቁት ኢትዮጵያ ሀገራችን ግን ከምዕራቡ ዓለም ወይም ደግሞ ከዓለም ሁሉ ሁለተኛ በእስራኤል ቀጥላ ኢትዮጵያ ሀገራችን የእግዚአብሔርን ህልውና እንድታውቅ እንድታሳውቅ ህዝቦቿም በሙሉ ሀገሪቱ ሀገረ እግዚአብሔር ህዝቧም ሁሉ ሀገር እግዚአብሔር እንድትባል እነሆ በንግስቲቱ መልካም ፈቃድ ኢትዮጵያውያን መምህራን ሊቃውን ተመስርተው እንደነበሩ ድርሳነ ጽዮን ይመሰክራል። ሁለተኛ በአብርሃ ወአጽባሃ ዘመነ መንግስት በ412 ዓመተ ምህረት የአብርሃ ወአጽባሃ ገድል እንደሚመሰክረው በአባታችን ሰላማ ከሳተ ብርሃን አማካኝነት የኢትዮጵያን ህዝብ የሚያውቁ ፊደሉን የሚያውቁ በራሱ ቋንቋ እንዲመራ ኢትዮጵያዊ ሁሉ የራሱን ቋንቋ እንዲሰማ እንዲያሰማም ሁሉ ቅዱስ መጽሐፍ በየቋንቋው እንዲተረጎምለት ከነበረው ጥልቅ ፈቃድ ወይም ደግሞ ምኞት አባ ሰላማ ከሳቴ ብርሃን እነሆ በወቅቱ ለነበሩት ነገስታቱ፣ አብርሃ አጽብሐ በማቅረብ 120 ሊቃውንት በ120 ቤተሰብ አስመልክቶ ወይም ደግሞ በነሱ ቁጥር ሐዋርያው ሰላም ከሰተ ብርሃን በንጉሱ መልካም ፈቃድ 120 ሊቃውንት ሰብሳቢያቸው ሊቁ ተክለ ሃይማኖት የሚባል ሰብሳቢ እንደነበረና መጽሐፍትን ሲተረጉም እንደቆዩ ታሪክ ይመዘግባል። ሶስተኛና አራተኛ በንጉስ ላሊበላ 120 ሊቃውንት በኋላኛው ዘመን ግን በአጼ ዘርዓ ያዕቆብ በ14ኛው ክፍለ ዘመን ከ120 የነበረው ቁጥር አድጎ 318 ሊቃውንት እንደሆኑና በወቅቱ ደግሞ ዘመነ አብረሆት ተብሎ ልዩ ልዩ ቅዱሳት መጻሕፍ ከአረበኛ፣ ከግሪከኛ፣ ከዕብራይስጥ ከልዩ ልዩ ቋንቋ ተተረጉመው ወደ ኢትዮጵያ ሀገራችን እንደገቡና ኢትዮጵያውያን ሁሉ ደግሞ በራሳቸው ልሳን በራሳቸው ቋንቋ በ318 ሊቃውንት ተዘጋጅቶ እንደቀረበላቸው የዓፄ ዘርዓ ያዕቆብ ታሪክ ይመሰክራል። የመጨረሻውና አሁን የያዝነው ደግሞ እነሆ በ1900 ዓመተ ምህረት ንጉሠ ነገሥት የኢትዮጵያ አጼ ምኒልክ ዳግማዊ አርባ አምስት የሚሆኑ የሊቃውንት አባላት ከየክፍለ ሀገሩ ሁሉም ከሰሜን ከደቡብ፣ ከምዕራብ ሁሉም ከምስራቅ ሳያጎድሉ ሁሉም ኢትዮጵያዊ አንዱ ሆኖ በአንድ ቋንቋ እንዲናገር እነሆ ቁጥራቸው ወደ ታች ወርዶ አርባ አምስት ሊቃውንት መድበው እንደነበረ የተመደቡበትም አለቃ አላማ ደግሞ የዋልድባ ጉዳይ ተነስቶ ታሪክ እንደሚነግረን የቤተ ሚናስ የቤተ ጣዕማ ክርስቶስ በወቅቱ የነበረው ጊዜው በፈቀደው በእጅ ጽሑፍ ያለው መረጃ እነዚህን አባቶቻችንን ዋልድባ የሚገኙ ያ ታላቅ ገዳማችን እነሆ የሰይጣን መንፈስ ገብቶ እነዚያ ሁለቱ አባቶችን ባለያየበት ጊዜ ምንሊክ ዳግማዊ አጼ ምንሊክ እነዚህን ለማስታረቅና ለአንዴና ለመጨረሻ ውሳኔ ለመስጠት 45 ሊቃውንት ሰብስበው እንደነበረ ታሪክ ይመዘግባል። በእጃቸው የተጻፈ ጽሑፍም በጉባኤያችን ይገኛል። ሌላም በተጨማሪም በልጃቸው በንግስተ ነገስታት ዘውዲቱ ምኒልክ የኋላው ግርማዊ ጃንሆይ አጼ ኃይለ ሥላሴ ቀዳማዊ ያን ጊዜ ተፈሪ አልጋወራሽ ተብሎ በሚጠሩበት ጊዜ አርባ ስድስት ሊቃውንት በ1914 ዓመተ ምህረት እነሆ ቤተክርስቲያንን እንወክለው በተለይ የአማርኛ መጽሐፍ ቅዱስ ከዛ ቀደም ሲል የነበረውን በፕሮቴስታንት የተረጎመ ልዩ ልዩ ቋንቋ ቢኖርም ነገር ግን ቤተክርስቲያናችንን የማይገልጽ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን የማይመጥን ስለነበረ እነሆ አባቶቻችን በተለይ በተለየ መልኩ የመናገሻ ማርቆስ የገነተ ጽጌ ቅዱስ ጊዮርጊስ አራዳ በተለምዶ በአሁኑ ሰዓት የሚባለው የካ ደብረሳይል ቅዱስ ሚካኤል ቤተክርስቲያን ያን ጊዜ አለቆች ተብለው የሚጠሩ ነገር ግን ልዩ ዕውቀት የነበራቸው እስከ ለንደን ድረስ በመላክ አርባ ስድስት ሊቃውን ተሰብስበው ቤተክርስቲያናችንን እስካሁን ድረስ ከነዚህ ውስጥ ታላቁ ሊቅ መላከ ብርሃናት አድማሱ ጀንበሬ የሚገኙባቸው ወይም ደግሞ የኋላው ብፁዕ አቡነ ማቃሪዮስ ያን ጊዜ አባ ወልደ ስላሴ በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍ ባስሌዎስ ያን ጊዜ ቀጌ ገብረ ጊዮርጊስ በዋና ሰብሳቢነት ቤተክርስቲያናችን እንዴት ትሁን፣ ወዴት ይሄድ፣ ሕዝቡ በምን ቋንቋ ይሰበክ፣ የራሱ ቋንቋ በራሱ ቋንቋ ሊሰብክ ይገባል፣ ሊሰበክ ይገባል፣ ሊማር ይገባል ብለው ለመጀመሪያ ጊዜ በልዩ ልዩ በተለይ በማህበረ ሐዋርያት ፍሬ ሃይማኖት አስመራ ይታተሙ የነበሩ ቅዱሳት መጽሐፍትን መምህር ዲሜጥሮስ የኋለኛው ንጉረ ዲሜጥሮስን በመወከል ልዩ ልዩ ቅዱሳት መጻሕፍት እንደታተመ መዛግብት ይመሰክራል። በመጨረሻም ቅዱስ ሲኖዶስ በተመሰረተበት ጊዜ ቅዱስ ሲኖዶስን ወክለው ሲሰሩ የነበሩ ሊቃውንት እንዴት ይሁኑ ሲኖዶስ በሌለበት ዘመን ሲኖዶሱን ሆነው የቤተ ክርስቲያን ዓላማዋን፣ ቀኖናዋን፣ ሃይማኖቷን ሲጠብቁ ሲያስጠብቁ የነበሩ ሊቃውንት በኋለኛው ጊዜ በ1953 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስሌዎስ በተሾሙ በሁለተኛ ዓመት 39 ሊቃውንትን በማዋቀር ተጠሪነታቸው ለሲኖዶስ እንዲሆን፣ ቤተ ክርስቲያናችን ግን ከግብፅ ተላቃ የራሷ ሲኖዶስ ከመመስረቷ የተነሳ እነሆ እነዚያ ቅዱሳን ሊቃውንት በሃይማኖታቸው የማይጠረጠሩ እውነትን ብቻ የሚናገሩ ንጉሱን የሚገስጹ እነሆ ህዝቡን በአግባቡ ማስተማር የሚችሉ 39 ሊቃውንት ተጠሪነታቸው ለቅዱስ ሲኖዶስ እንዲሆን በብፁዕ ወቅዱስ አቡነ ባስሌዎስ እንደተቀመጡ ወይም ደግሞ እዚህ ጠቅላይ ቤተ ክህነት እንደተመደቡ ታሪክ ይመዘግባል። እንግዲህ የእኛ አባት ወይም እኚህ ሊቅ የሊቃውንት ጉባኤ ዋና ሰብሳቢ ናቸው፣ መጋቤ ብሉይ ናቸው። እጅግ ደስ በሚያሰኝ ሁኔታ ነው ታሪኩን በሙሉ የነገሩን። ኋላ ብፁዕ አባታችን ብፁዕ አቡነ አብርሃም ያስተላለፉትን መልእክት እንከታተላለን። ከዚያ በፊት የመዳናችን ምክንያት ድንግል ማርያም ወላዲተ አምላክ ናት። እመቤታችን ድንግል ማርያም እኛ ግን አባቶቻችን መጽሐፍ ቅዱስ እንደዚህ ከመጠረዙ በፊት ኤራኒስ እመቤታችንን ምክንያተ ድሄን ብሏታል። ምክንያቱም ቤዛ ማለት ስለ ፈንታ ምክንያት ተብሎ ይተረጎማል። ስለዚህ እመቤታችን ቤዛዊት ዓለም ሲባል ምና ምክንያተ ድሄን የዓለም መዳን ምክንያት ናት። ይሄን ያለው እኛንን አይደለም። ኢራኒዮስ ብሎ ኢራኒዮስ ብሏታል፣ አምብሮስ ብሏታል። እኛ መጽሐፍ ቅዱስ ኮሌክት ከመደረጉ በፊት ልብ አድርጉ፣ ከመጻፉ በፊት እያልኩ አይደለ። መጽሐፍ ቅዱስ የአዋርያት መጽሐፍ ነው። ካዋሪያቱም ባል ጳውሎስ የጻፉት ነው። ግን ከመሰብሰቡና ጥራዙ ከመጠረዙ በፊት በ130 ዓመት የነበረው የፖሊካርፕ ተማሪ የነበረው ዮሐንስ ደቀ መዝሙር የመንፈስ የልጅ ልጁ የሆነ ኢራኒዮስ ምክንያተ ድኅን ይላታል መቤታችን የህዋንን ቋጠሮ የፈታች ይላታል። ለዚህ ነው መቤታችን ንግር ማርያም ቤዛዊተ ዓለም የምንላት። እንኳን አለ እርሱ እኔ ዮሐንስ ወንጌል ምዕራፍ ስምንት ላይ ጌታ ምን አለ እኔ የዓለም ብርሃን ነኝ አለ። ኦኬ ማቴዎስ ወንጌል ምዕራፍ አምስት ላይ ደግሞ እናንተ የዓለም ብርሃን ናቸው አለ። እሺ እሱ ብርሃነ ዓለም ነው። ማን ክርስቶስ ከብርሃን ብርሃን ዘን ብርሃን ከእውነተኛ ብርሃን የተገኘ እውነተኛ ብርሃን የባህሪ ብርሃን ዘሰደዶ ለጽነት ወማይቶት ዘአብረሆ ለሁሉ ዓለም ዮሐንስ ቅዳሴ ዮሐንስ ወለነ ጉርባለኝ ዓለምን ያበራ ፋና ጨለማን ያሳደደው ብርሃን ዓለምን ያበራ ባራ ብርሃን ውዕቱ ኢየሱስ ክርስቶስ ግን ደግሞ ጌታ ደሞ ምናል እናንተም እኮ የዓለም ብርሃን ናችሁ ብሎናል ስለዚህ ብርሃን ዓለም ስንለው ጳውሎስን እንደ ጌታችን እያለ ነው አይደለም መጽሐፍ ቅዱስ ነው የሚለው እዚያ ላይ እመቤታችንም ቤዛዊተ ኵሉ ዓለም ስንላት እንደ ጌታ ተሰቅላ ሞታ አዳነችን ማለት አይደለም እንዲህ ተርጉመንም አናውቅም አርበራርተንም አናውቅም ስለዚህ ኦርቶዶክሳውያን ልትኮሩ ይገባል ካህን አላችሁ አጥማቂ አላችሁ ቅዱስ ስጋውና ክቡር ደሙን ወይኑንና ህብሱን የሚለውጥ ካህን አላችሁ። ያለ ካህን ግን ታውቃላችሁ፣ ለሺህ ዘመናት ከግብፅ ጳጳስ ለማምጣት ስንጠብቅ የነበረ ለምን ይመስላችኋል? መነኩሴ ሞልቶ ሊቅ ሞልቶ ለምንድን ነው ራሳችን በራሳችን ያለ ጳጳስ ነው ስለማይቻል። ለነቱ ለለሉልተር ግን ይቻላል፣ ዝም ብሎ ማጥመቅ። እኛ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተ ክርስቲያን ክህነት ከሌለ ጥምቀት ስለሌለ ክህነት ከሌለ ቅዱስ ቁርባን ስለሌለ ስለሌለ ጥምቀትም የሚያጠምቁ ካህናትን ጠብቀን ከማርቆስ ጀምሮ ክህነት ያለን አጥማቂ ያለን ሰዎች ነን። በዚህ ፕራውድ ልትሆኑ ይቻላል። ስለዚህ ፕሮቴስታንቱ ዓለም አይድንን ምክንያቱም ያመነ የተጠመቀ ይድናል ስለሆነ የሚልም መጽሐፍ አጥማቂ ደግሞ ካህን ሐዋርያ ብቻ ነው። ወነአምን በአሐቲ ቅዱስ ቤተክርስቲያን እንተ ላዕለ ኵሉ ጉባኤ ዘሐዋርያት በአንዲት አሐቲ በሆነች ቅዱስ በሆነች ሐዋርያዊት በሆነች ዓለም አቀፋዊት በሆነች ቤተክርስቲያን እናምናለን። ወስባሽ እንዲያል ለቀሲሲ በኩል እንግዲህ ቃሊዎትን ያሰማልን የእመቤታችንን ነገር ነው። በስፋት አውስተው አስፋፍተውም የተናገሩት ርዕሰ ሊቃውንት አባ ገብረ ኪዳን ማርያም የሚለው ስም ሲነሳ ብለው ይቀጥላል። ንካተላቸው ማርያም የሚለው ስም ሲነሳ ሰው እንደሆነ ያደረግሽኝ እግዚአብሔር አንቺን አይቶ እንዲፈጥረኝ ምክንያት የሆንችን ምክንያተ ፍጥረት ብለን እመቤታችንን እናስባታለን። ማርያም ስትነሳ የነቢያት የመኖራቸው ምስጢር ያለመቀሰፋቸው ምክንያት ከመከራ የማለፋቸው ምክንያት ወላዲት አምላክ ነበረች። የሚደንቀው ነገር ቅዱስ ሰሎሞን መሐልየ ዘሰሎሞን ላይ ሲናገር ታይተፍት ጸላሎቱ ፈተውኩ ወነበርኩ ይላል። ከመኮል ውስተ ጸው ገዳም ከማሁ ወልድ ሁይ በማይከል አሃው በጫካ መካከል ብቻዋን አፍርታ እንደምትገኝ እንኳይ ልጅ ወንድሜ እንደዚያ ነው ይላል። ከጥላውም እየሳሳው ተጠጋው ይላል። ከጥላው እየሳሳው ተጠጋው ይላል። ይሄ ዛፍ የበረሃ እንኮይ የተባለች እመቤታችን ናት። ዛፍ ፍሬ በሌለበት ጫካ መሃል ብቻዋን ያፈራች እንኮይ የተባለች ድንቁርናና እርግማን በበዛበት ምድር ላይ የህይወት ፍሬን ብቻዋን ይዛ የተገኘችው እንኮይ እርሷ ናት። ከጥላዋ ተጠጋው የተባለ ጥላ አካል ከቆመበት አልፎ ሌሎችን እንደሚያስጠጋ እመቤታችን ሰው ሁና በአካል ከተገለጠችበት ዘመን አካሏ ቀውም ሆኖ ከተገኘበት ከዘመነ ሐዲስ ቀድማ የብሉይ ኪዳንን ሰዎች በቃል ኪዳኗ በረከትና ጥላ አስቀድማ ከመከራ ተጠብቃቸው ነበር። ያ ጸላሎት ይባላል። ኖህ ከጥፋቱ ኃይዳነባት መርከብ የድንግል ማርያም ጥላ ነበረች። አብርሃም እግዚአብሔርን ያየባት ዛፍ የድንግል ማርያም ጥላዋ ነበረች። ሙሴ ባህር የከፈለባት በትር የድንግል ማርያም የረዴቷ ጥላ ነበረ። ያች ጥላ ናት ይሁድ በብሉይ ኪዳን የተገኙ በረከቶች ህብስት የወረደበት ደመና የእመቤታችን ጥላ ነው። እስራኤልን ይመራ የነበረው ደመና የእመቤታችን ጥላ ነው። ውሃ ከጭንጫ የፈለቀባት አለት የእሷ ጥላ ነበረች። አስቀድማ በመከራ ተጠብቃቸው ነበር። ዳዊትን ሚልኮል ሲዘምር በመናቋ የተፈረደባት ስለምንድን ነው ቢባል የእመቤታችን አባት ነውና። አብርሃም ከኮሎዶጎሞር የወጣው በእመቤታችን ምክንያት ነው። ያዕቆብ ከወንድሙ እጅ በሮ ያመለጠው የእሱ አባት ነውና፣ ጥላዋ ገና ሁለት ሺ ሶስት ሺ ዓመትን እያለፈ ሰው ከዚህ ላይ ቁሞ ጥላው እዚያ ወዲያ ዛፍ እዚህ ቁሞ ጥላው ወዲያ ሂዶ ሰዎችን እንደሚያስጠጋ ማርያም ከአምስት ሺ አምስት መቶ ዘመን በኋላ ቁማ ቀድማ አዳምን በተስፋዋ ጥላ አስጠግታው ነበረ ምርኩዝናው ምርኩ ዙናው እየተጽናና ወደ ሲኦል የወረደውም እሷን እያየ ነበረ። የእሷን እሷ በእውነት ፀሐይን የጠበቁባት የአባቶቻችን ፀሐይን እናይባታለን ያሏት የሕይወታቸው ማለዳ ነበረች። አይይት ይዛቲ እንተትሄውፅ ከመጎህ ብሪት ከመጻሐይ እንተትትሸወፅ ይላሉ። ይቺ እንደ ማለዳ ብርሃን የምትጎበኝ፣ እንደ ፀሐይ የሞቀች፣ እንደ ጨረቃ የደመቀች፣ እንደ ፀሐይ የሞቀች ይላታል። በሀብተ መንፈስ ቅዱስ ሁከተ መንፈስ ቅዱስ የማይለያት የመንፈስ ቅዱስ ሁከት እና ጸጋ የማይለያት እንደ ጨረቃ የደመቀች፣ እንደ ከዋክብት ያበራች ማለት ፀሬተ ህሊና፣ ፀሬተ ነፍስ፣ ጸሬተ ስጋ የተሰጣች በውስጥ ፋፋ በነፍስ በስጋ በቅድስና የተሸለመች የመንፈስ ቅዱስ ሰርገኛ የመንፈስ ቅዱስ ሙሽራ እንጂ የስጋ ሙሽራ ያይደለች ለአንገቷ ማርዳ ለልብሶቿ ሽቱ የማትሻል ለጆሮዎቿ የጎልማሶችን ቃል የማትፈልግ ከመላይት ቃል የተነሳ የምትጽናና በዓይኗ መነጽር ያላሻት በመንፈስ ቅዱስ የብርሃን መነጽር ሥላሴ እያየች ለምልማ ጠግባ በመቅደስ ያደገችና የለመለፈች የህይወት ፍሬን ዘመን በተፈጸመ ጊዜ ለተራብነው ወፎች አፍርታልን የተገኘች ቤተልሔማዊት የህይወት እንጀራና መሶባችን እውነተኛይቱ ምርኩዝ ቅድስት ድንግል ማርያም በእውነት እሷን ባሰቡ ጊዜ ነቢያት ከምርኩዛቸው ከሞታቸው ይጽራኑ ነበረ። ስለዚህ ነበር ቅዱስ ዳዊት መኑ እምወሀበኒ ክንፈ ከመርግብ እስርር ወአይርፍ ወመጽአኒ ድንጋጤ ሞት ፍርሃት ወረአድ አሃዘኒ። የሞት ድንጋጤ መታብኝ፣ ፍርሃትና እንቅጥቅጥም ያዘኝ። ከሞት በርሬ የማመልጥበት እንደ ርግብ ያለ ክንፍ ማን በሰጠኝ ይል ነበረ ቅዱስ ዳዊት። ሞትን የማመልጥበት ርግብ የርግብ ክንፍ ማን በሰጠኝ አለ። እውነት ግን ሞት ርግብ ርግብ ሞትን የምታመልጥበት ክንፍ አለ የላትም። ግን ትዝ ይላችሁ እንደሆነ በኖህ ዘመን ሙታን በተበረበረቡበት ባህር ውስጥ ብቻዋን በሙታን መንደር የምትበር ባለ ሁለት ክንፍ ርግብ ነበረች። ሙታን በበዙበት ባህር፣ ሬሳ ብቻ በተሸከመችበት ባህር የሙታንን አጥመ ብቻ በተሸከመችበት መንደር አንዲት የወይራ ዝንጣፊ ይዛ ለመምጣት የምትበር አንዲት ርግብ ነበረች። ያቺ ርግብ በእውነት ሙታንን የገደላቸው ሞት ያላዛት፣ ባሕሩ ያላሰጠማት፣ ባሕሩ ደርቋል ብላ የወይራ ዝንጣፊ ይዛ ለኖህ የሰላም ብስራትን ይዛ ከቻለችለት አለችለት ከመርከቡ ሙጣ ብላ ደስታን በጆሮ የሰበከችለት አንዲት ርግብ ነበረች። ያቺ ዓለም በሞት ባህር ውስጥ በሰጠመበት የመርገም ጥላ እስከ ነፍስና ስጋውን ባሰጠመበት ሰው በክደት ጨለማ በሞት ጥላ በነበረበት በግራጋንት በተጠቀጠቀበት ዘመን መርገም ያላረፈባት የተባረከች ምድር አክናፈ ድንግልናዋ ያልተሰበረባት በንጽሐ ስጋና በንጽሐ ነፍስ ክንፍ እየበረረች ዘንዶውን ያመለጠችው ፀሐይን የለበሰችው ሙሽራ ከዋክብት ከራሷ ላይ ያሉላት ጨረቃን የተጫማችው ንግስት እናታችን ቅድስት ድንግል ማርያም ነበረች። ስለዚህ የርግብን ክንፍ ማን በሰጠኝ ሞትን የማመልጥበት ያለው የእናቴን የድንግል ማርያምን ክንፍ ማን በሰጠኝና እሷ መቼ በመጣችና ንጽሐ ሥጋና ነፍስ ማን በሰጠኝና ቶሎ መቼ እሷ ተወልዳለኝ እሷን አግኝቼ ከሞት ባመለጥ እያለ ነበር። ርግብ ባሁን የምታመልጠው በክንፎቿ ነው። እኛም ሞትን ያመለጥ ነው በድንግል ማርያም ክንፍ ነው። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ ርዕሰ ሊቃውንት አባ ገብረ ኪዳን ስለ ድንግል ማርያም ያነሱበት ሀሳብ ነው የብፁ አቡነ አብርሃምን መልእክት ተከታትለን እንመለስ ዛሬ ይህ ጉባኤ የተሰየመው ዝክረ ኒቀያ ተብሎ ነው ጉባኤ ኒቀያ ምን እንደሚመስል እነ ማን እንደተወገዙበት በፊት አውራሪ ማን እንደተወገዘ ፊት አውራሪ ሆኖ እነማን እነማን እንደተሳተፉበት ለሊቃውንቱ መዘርዘር ሰዓት መውሰድ ነው አንዳንድ ጊዜ ዝምታ ጥሩ አይደለም ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝምበሉ የተባለበት የተባልንበት ጊዜ አለ። ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። እውነተኛ መምህራን ከፊት መገለጥ አለባቸው። ከፊት መቆም አለባቸው። ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው። መጓተት ያለበት ነው። እንደኛ ለዚህ ህዝብ ማን ቆመ? ማንን? እስቲ ስማ። እንደኛ ለዚህ ህዝብ ማን የቆም? ማንን? እስቲ ስማ። ተናጋሪው ብዙ ነው። የብዙዎቹ ንግግር ደግሞ መሳሳብ ያለበት ነው፣ መጓተት ያለበት ነው። እውነተኛ መምህራን ከፊት መገለጥ አለባቸው፣ ከፊት መቆም አለባቸው። ብዛት የለት ወስም ብዛት ሰዓት ክርስቶስ ተንሳ ሙታን አሰሮ ለሰይጣን ሰላም ኮነ። ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨል ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሄኖክ፣ ክቡራን ስራ አስኪያጆች፣ ክቡር ንቡረ እድ ኤልያስ፣ ክቡር ረዳት ፕሮፌሰር አዚዝ ግርማ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡር ሊቀ ማእምራን የማለት ዘመን ፈስ ቅዱስ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ የተከበራችሁ የቃውንተ ቤተ ክርስቲያን በዚህ ታላቅ ጉባኤ የተገኛችሁ ተሳታፊዎች በሙሉ ከሁሉ አስቀድሞ ልዑል እግዚአብሔር ቅዱስ ፈቃድ ሆኖ በዚህ ዕለት ስለ ቅድስት ቤተ ክርስቲያን አንድነት፣ ስርዓት፣ እምነት፣ ቀኖና መጠበቅ እንድንችል በዚህም ዙሪያ እንድንወያይ ኃላፊነታችንን እንድንወጣ እግዚአብሔር ፈቃድ ሆኖ ስላሰባሰበን ክብርና ምስጋና ለእርሱ ይሁን እያልኩኝ ሁላችሁንም የቅድስት ቤተ ክርስቲያንን ጥሪ አክብራችሁ የተገኛችሁትን በሙሉ እንኳን ደህና መጣችሁ ላለው በቅድስት ቤተ ክርስቲያን ስም ሙሉ ሀሳቡን በያሮስ ሁለት የብፁ አቡነ አብርሃምን መልእክት እናስቀምጣለን። ወደ ሀያ ያል ደቂቃ ነው ሙሉ የተናገሩት እሱን በያሮስ ሁለት አስቀምጥላቸኋለ። ገብታችሁ ተከታተሉ። እንግዲህ ቪዲዮም ተለቋል። በዛ ላይ ሁላችሁም ገብታችሁ ተከታተሉ እያልኩኝ ዝም አትበሉ ብለዋል። የብፁዓን አባቶች በረከታቸው በሁላችን ትደር። የተወዳቸው ቤተሰቦቻችን የዛሬ የቪዲዮ መረጃዎች ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችን ማሳየት ከጎናችን ቆሙ እያለን ተሰናባበትን። ክብር ምስጋና ያለ አብ ክብር ምስጋና ያለ ወልድ ክብር ምስጋና ይወለ መንፈስ ቅዱስ አንድ አምላክ አሜን።